ተማሪዎች ወደ ትምህርት ቤት ስልክ ይዘው እንዳይሄዱ ለማድረግ እንቅስቃሴ መጀመሩን ፕሮፌሰር ብርሃኑ ነጋ ተናገሩ። በትግራይ ካሉት 68 ማደያዎች አራት ያክሉ ብቻ ነዳጅ የሚገኝባቸው ሲሆኑ በመቀሌ ከተማ ካሉት 15 ማደያዎች ስራ አቁመዋል ተባለ። ከውጭ ሶማሌላንድ ለአሜሪካ ስትራቴጂክ ቦታዎችን በመስጠት ከአሜሪካ እውቅና ለማግኘት እንደምትፈልግ ተገለጸ። በጋዛ የሚገኘው የአል አህሊ ሆስፒታል ትናንት ጠዋት በተፈጸመበት ጥቃት ከአገልግሎቱ ውጭ መሆኑ ተገለጸ። የተወደዳቸው ቤተሰቦቻችን ደመቀስ ከዜናው ፍጻሜ ድረስ አብሬያቸው ቆያለሁ። ወደ ቀዳሚው ዜና አልፋለሁ። የአገራችን የምስራቁን ቦርደር ደህንነት በማረጋገጥና የክልላችን ሰላምና ጸጥታ ጸንቶ እንዲቀጥል በማድረግ ረገድ መከላከያ ሰራዊታችንና የክልሉ ጸጥታ ኃይሎች እንደ አገር እንድንኮራ አድርገውናል አሉ ሙስጠፌ መሐመድ። ክልላችን ከለውጡ በኋላ ሕብረተሰቡን በማሳተፍ በሰራቸው ስራዎችና የጸጥታ ኃይሎችን የማጠናከር ተግባራት እንደ ክልል ተከስቶ የነበረውን እናውጥ በመቀልበስ አሁን የተገኘውን አስተማማኝ ሰላም ማምጣት ተችሏል ያሉት አቶ ምስጠፌ አገራችን የያዘችውን ፈጣን እድገት ለማደናቀፍ አልሸባብና የውስጥ ጸረ ሰላም ኃይሎች ተናበው የምስራቁን ቦርደር አደጋ ላይ እንዳይጥሉ የጸጥታ ኃይሉ በንቃት መከታተል እንዳለበት አስገንዝበዋል። በመከላከያ ዘመቻ ዋና መምሪያ የኃይል ክትትልና ሰኖሪት መምሪያ ኃላፊ ሜጀር ጀነራል ተስፋዬ አያሌው ኢትዮጵያን በምስራቁ ቦርደር ለመተንኮስ ባለፉት ጊዜያት አልሻባብ በርካታ ሙከራዎችን ያደረገ መሆኑን ጠቁመው ሕብረተሰቡን ጨምሮ የመከላከያ ሰራዊትና የክልሉ ጸጥታ ኃይሎች የአገሪቱን ቦርደርም ሆነ ክልሉን ሳያስደፍሩ መቆየታቸውን አንስተዋል። የምስራቅ እዝ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሜጀር ጀነራል ፍቃዱ ጸጋዬ አንደኛው የእዙ ተልእኮ የምስራቁን ቦርደር ደህንነት ማረጋገጥና የአካባቢውን ሰላም መጠበቅ መሆኑን ተናግረው ሰራዊታችንም ለዚህ ተልእኮ መሳካት በተጠንቀቅ የቆመና ጸረ ሰላም ኃይሎችን ተከታተው እርምጃ በመውሰድ የገዳጅ ቀጣናው አስተማማኝ ሰላሙ እንዲቀጥል አድርጓል ብለዋል። የሶማሌ ክልል ፖሊስ ኮሚሽን ኮሚሽነር ጀነራል አብድ አሊ በበኩላቸው ጸጥታ ኃይላችን የክልሉን ሰላም ከመጠበቅ ባለፈ የምስራቁን ቦርደር በመዝጋትና በመጠበቅ ተደጋጋሚ የአልሸባብ ሙከራዎችን ማክሸፍ መቻሉን አስረድተዋል። ዘገባው የሳምሶን ባህሩ ነው። ትግራይ ክልል በህወሓት አመራሮች መካከል ተፈጥሮ በነበረው ውጥረት ምክንያት ወደ ክልሉ ነዳጅ እየገባ እንዳልሆነ የክልሉ ንግድ ቢሮ የገለጸበት ወቅት የነበረ መሆኑን ያስታወሰው ዘገባ የህወሓት ቡድን እየሞላ ሲያሸሽ እና በኮንትሮባንድ ሲሸጥ እንደነበር የጠቆመበት ጊዜ ግን አልነበረም። ነገር ግን በአመራሮቹ መወዛገብ ሳቢያ ለ11 ቀናት ወደ ክልሉ ነዳጅ እንዳይገባ ከታገደ በኋላ አንድና ሁለት ቦቴ ነዳጅ ወደ ክልሉ መግባት መጀመሩን ለማወቅ ተችሏል። ነገር ግን አሁንም ያለው መጠን አነስተኛ ነው የተባለ ሲሆን ከዚህ በፊት ይገባ የነበረው ነዳጅ መጠን በቀን ከሰባት እስከ እስከ 16 ቦቴ እንደነበር እና አሁን ግን ከአንድ እስከ አራት ቦት ያክል ብቻ በቀን እየገባ መሆኑ ተነግሯል። በክልሉ ስራ ላይ ካሉት ስልሳ ስምንት ማደያዎች ሶስት እና አራት ያክሉ ብቻ ናቸው ነዳጅ የሚገኝባቸው የተባለም ሲሆን በመቀሌ ከተማ ካሉት 15 ማደያዎች ውስጥ አንዱም ነዳጅ የለውም ሲሉ የክልሉ የንግድና ኤክስፖርት ኤጀንሲ የንግድ ውድድርና ሸማቾች ጥበቃ ዳይሬክተር ካሳሁን ክንደያ ለአሃዱ ነግረውታል። አንድና ሁለት መኪና መጣ ሲባል ተጠቃሚው ሰልፍ ይዞ ይጠይቀናል ያሉት የቢሮ ኃላፊ ነገር ግን የቅድሚያ ቅድሚያ ለሚያስፈልጋቸው ለጤና ተቋማት እየሰጡ መሆኑን ገልጸው አንዳንድ ድርጅቶች በነዳጅ እጥረት ምክንያት መስራት አለመቻላቸውንም አስረድተዋል። አሃዱ ህገወጥ የነዳጅ ስርጭትን መቆጣጠር ላይ የተሰራው ስራ ምን ያክል ነው ብሎ ዳይሬክተሩን ጠይቋቸው በጥቁር ገበያው የሚሸጠውን ነዳጅ አጎራባች ክልሎች ሊመጣ የሚችል ነው ተብሎ ይገመታል። ነገር ግን ገበያውን ለመቆጣጠር ሲሞከር መደበኛውን ማስገባት ካልቻላቸው ከየት የሚያምጡት እኛ እንገዛለን የሚል ግብረ መልስ ከማህበረሰቡ እየደረሰን ነው ብለዋል። ከዚህ በፊት በክልሉ ስም የወጡ ነገር ግን ክልሉ ላይ ያልደረሱ አምስት የነዳጅ ቦቴዎችን ጉዳይ ለባለስልጣን መስሪያ ቤቱ ማመልከታቸውንም ዳይሬክተሩ ጨምረው ገልጸዋል። ነገር ግን አሁንም ቢሆን ህገወጥ የሆኑ ጉዳዮች ላይ በጋራ እንደሚሰሩና ባለስልጣን መስሪያ ቤቱ ቦታው ላይ ቀኝታ አድርገው የችግሩን አሳሳቢነት ቢመለከት መልካም ይሆናል ሲሉ ጥሪ አቅርበዋል። የአዲስ አበባ ዩኒቨርሲቲ በዓመት ከ11 ቢሊየን ብር በላይ ያስፈልገኛል አለ። አዲስ አበባ ዩኒቨርሲቲ ምን ያህል የሰው ኃይል እንደሚያስፈልገው ጥናት ማከናወኑን እና የተሻለ የትምህርትና ተቋምን ለመፍጠር በአምስት ዓመት ጊዜ ውስጥ 59 ቢሊዮን ብር ያስፈልገኛል ብሏል። ዩኒቨርሲቲው በዓመት አምስት ቢሊዮን ብር የሚያገኝ ቢሆንም የሚያስፈልገው ግን ከ11 ቢሊዮን ብር በላይ በመሆኑ የ7 ቢሊዮን ብር ጉድለት እንዲኖር አድርጓል ሲሉ የአዲስ አበባ ዩኒቨርሲቲ ተጠባባቂ ፕሬዚደንት ዶክተር ሳሙኤል ክፍሌ ተናግረዋል። በዩኒቨርስቲው ወጪ በመንግስት አራት ቢሊዮን ብር ስለመመደቡ የገለጹት ተጠባባቂ ፕሬዚደንቱ እንዲሁም ከራሱ ገቢ አንድ ቢሊዮን ብር እንደሚያገኝ ጠቅሰው ይህ የገንዘብ አለመመጣጠን ዩኒቨርስቲው ለትምህርት ለምርምርና ለስራ ምቹ አካባቢን ለመፍጠር የሚያደርገውን ጥረት እየፈተነ መሆኑን ተናግረዋል። እንዲሁም ከትምህርትና ከምርምር በተጨማሪ ለዩኒቨርስቲው ሰራተኞች የተሻለ ክፍያን ለመክፈል አስቻይ ሁኔታን ለመፍጠር አዳጋች መሆኑን ያልሸሸጉት ተጠባባቂ ፕሬዝደንቱ ይህም ዘመኑን በዋጀ ቴክኖሎጂ የታገዘ ትምህርት ለማቅረብ አቅምን እንደሚፈትን ገልጸዋል። በመሆኑም አሉ፣ ተጠባባቂው ፕሬዝደንት በመሆኑም ችግሩ በአጭር ጊዜ የሚታለፍ ባለመሆኑ ከፍተኛ ጥረትና ትጋት የሚጠይቅ መሆኑን ጠቅሰው ባለፉት ሶስት ዓመታት በፈተና አሰጣጥ አካሄድ በተደረገው ለውጥ ላይ የተማሪዎች ቁጥር መቀነስ ስለማጋጠሙ ተናግረዋል። እንዲሁም ዩኒቨርስቲው ተማሪዎችን በራሱ መመዘኛ መስፈርት መሰረት ተቀብሎ ተማሪዎችን ያስተምራል ሲባል ሀብት ለማካበት ነው የሚል መሰረት የሌለው መረጃ ስለመኖሩ ገልጸው ይህንን አረዳድ ማስተካከል እንደሚገባ ጠቁመዋል። የዩኒቨርሲቲው ተጠባባቂ ፕሬዚደንት ዶክተር ሳሙኤል ክፍሌ አክለውም የተሟላ ራስ ገዝነትን ለማግኘት ሁለት ዓመት እንደሚያስፈልግ የገለጹ ሲሆን ራስ ገዝነቱን ወደፊት ለማስካሄድ በተዘጋጀው መዋቅር ላይ የሰው ኃይል መልሶ ማሰማራት እንደሚያስፈልግ ጠቅሰዋል። ሁለት ዓመት በሚያስፈልገው የራስ ገዝነት የሽግግር ሂደት ምን ያህል የሰው ኃይል እንደሚያስፈልግ ጥናት ስለመከናወኑና በቀጣዩ ውይይት በማከናወኑ እንደሚጸድቅም አስረድተዋል። በተከናወነው ጥናት የሚያስፈልገው የሰው ኃይል ካለው ሊቀነስና ሊጨምረው እንደሚችል የተገለጸ ሲሆን የሚያስፈልገው የሰው ኃይል ብቁና ውጤትን መሰረት ያደረገ የክፍያ ስርዓት እንዲዘረጋ ጥናት እየተከናወነ እንደሚገኝ ተናግረዋል። አክለውም በዩኒቨርስቲው ከ8 እስከ 9 ሺህ የሰው ኃይል ስለመኖሩና ባሉት የስራ ዘርፎችና የስራ መደቦች ላይ በተመሳሳይ ጥናት እየተከናወነ ይገኛል ብለዋል። ተማሪዎች ወደ ትምህርት ቤት ስልክ ይዘው እንዳይሄዱ ለማድረግ እንቅስቃሴ መጀመሩን የትምህርት ሚኒስቴር ሚኒስትር ፕሮፌሰር ብርሃኑ ነጋ ተናገሩ። ተማሪዎች ወደ ትምህርት ቤት ስልክ የሚባል ነገር ይዘው እንዳይገቡ ለማድረግ እንቅስቃሴ መጀመሩን የተናገሩት እርሳቸው በሚመሩት የትምህርት ዘርፍ ላይ ስለአፈጻጸምና ስለታቀዱ እቅዶች ማብራሪያ በሰጡበት ወቅት ነው። የሚቀጥለው ሳምንት ከትምህርት ቢሮች ጋር ውይይት እንደሚካሄድ እና በዚህም ወቅት ተማሪዎች ስልክ ትምህርት ቤት ይዘው እንዳይገቡ ለማድረግ ስለሚደረገው እንቅስቃሴ ይመከርበታል ብለዋል። የጋራ ስምምነት ላይ ከደረስን ከሚቀጥለው ዓመት ጀምሮ ተማሪዎች ትምህርት ቤት ገብተው ትምህርት መከታተል ነው እንጂ ከስልክ ጋር የሚጫወቱበት ሁኔታ እንዳይፈጠር ይደረጋል ብለዋል። ሀዘን መግለጫ በመቄዶንያ ማህበረሰብ በጎብኞቻችንና በረጂዎቻችን ዘንድ ተወዳጅ የነበረውና የመቄዶኒያ ቀደምት ተገልጋይ የነበረው ጌዲዮን ሙላቱ በማረፉ እጅግ ከፍተኛ ሐዘን ተሰምጦናል። ጌዲ በ1980 ዓ ም አዲስ አበባ ጎላ ሚካኤል አካባቢ ተወልዶ ያደገ ሲሆን በ999 ዓ ም የ19 ዓመት ወጣት ሆኖ ባጋጠመው ድንገተኛ አደጋ በስትሮክ ምክንያት ከአንገቱ በታች ፓራላይዝድ ሆኖ ሰውነቱን ማዘዝ እና በአንደበቱ መናገር አይችልም ነበር። እናትና አባቱ ከእሱ ጉዳት በፊት ስለሞቱ አክስቱ እየተንከባከበችው ጎላ ሚካኤል በሚገኘው ጠባብ ቤት ውስጥ ለብዙ ዓመታት የአልጋ ቁራኛ ሆኖ እየተሰቃየ የኖረ ሲሆን በ2005 ዓ ም ወደ መቄዶንያ ማዕከል ሲገባ መናገር ማይችለው ጌዲህ ደስታውን የገነጸው በብዙ እንባ ነበር። ጌዲ በመቄዶንያ ግቢ ውስጥ ልዩ መኝታ ክፍል ተሰጥቶት በየዕለቱ ልዩ ልዩ እንክብካቤ እና ሕክምና እየተሰጠው በደስታ ይኖር ነበር። በተለያዩ ትልልቅ ሆስፒታሎች የልብ ሕክምና ሲደረግለት የነበረ ሲሆን በጥቁር አንበሳ ስፔሻላይዝድ ሆስፒታል በድንገተኛ ሕክምና ክፍል ተኝቶ ልዩ ክትትል እየተደረገለት ሚያዝያ አራት ቀን 2017 ዓ ም ረፋድ አምስት ሰዓት በሕክምና ላይ እያለ በ37 ዓመቱ ከዚህ ዓለም በሞት ተለይቶናል። ህይወቱን ለማትረፍ የጥቁር አንበሳ ስፔሻላይዝድ ሆስፒታል ስፔሻሊስት ሐኪሞች እና የጤና ባለሙያዎች ከፍተኛ ርብርብ አድርገው የነበረ ሲሆን ላደረጉት ርብርብ እጅግ አድርገን ለማመስገን እንወዳለን። ለመቄዶኒያ መስራቾች ብንያምና እሌኒ፣ ለአረጋውያኑና አእምሮ ህሙማኑ፣ ለመቄዶኒያ ሰራተኞችና በጎ ፈቃደኞች እንዲሁም ለጎብኞቻችንና ለለጋሾቻችን በሙሉ መጽናናትን እንመኛለን ብሏል መቄዶኒያ። የሞርስ ኮሚኒኬሽን ሰራተኞች በጌዲ ሞት የተሰማንን ሀዘን እየገለጽን ለመቄዶኒያ መስራቾች እና ሰራተኞች፣ በጎ ፈቃደኛ አገልጋዮች፣ በአጠቃላይ ለመቄዶኒያ ማህበረሰብ አባላት መጽናናትን እንመኛለን። የተወደዳችሁ ቤተሰቦቻችን በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ አር ወደ እናንተ የሚደርሰው የሞርስ ዜና እንደቀጠለ ነው። እናንተ ላይክ፣ ሰብስክራይብ፣ ሼር በማድረግ ስራዎቻችን ብዙዎች ዘንድ እንዲደርስ የበኩላችሁን አስተዋጽኦ። ሶማሌላንድ ሶማሌላንድ ለአሜሪካ ስትራቴጂክ ቦታዎችን በመስጠት ከአሜሪካ እውቅና ለማግኘት እንደምትፈልግ ተገለጸ። ነጻነቷን ካወጀች ከ30 ዓመታት በላይ ያለፈ ታሪክ ያላት ሶማሌላንድ ለረጅም ዓመታት በሚቆይ ስምምነት የበርበራ ወደብና በሶቪየት ህብረት የተሰራውን 41 ኪሎ ሜትር የአውሮፕላን ማረፊያ በመስጠት ከአሜሪካ ጋር በመደራደር ላይ እንደምትገኝ የአሜሪካ መገናኛ ብዙሃን ዘግበዋል። ስምምነቱ በኤደን ባህረ ሰላጤ 800 ኪሎ ሜትር የባህር ዳርቻ ላይ የአሜሪካ የጦር ሰፈርን መመስረት ሊያካትት እንደሚችል በዘገባው ተመልክቷል። ስምምነቱ አሜሪካ ወሳኝ በሆነው የመርከብ መስመርና የግጭት ቀጣናዎች አቅራቢያ ስትራቴጂካዊ ቦታ እንድታገኝ ያስችላታል ተብሏል። ሶማሌላንድ ከባለፈው ታህሳስ ወር ጀምሮ የአሜሪካን የጦር ሰፈር ለማስተናገድ ዝግጁ እንደሆነች ስትገልጽ ቆይታለች። የሶማሌላንድ መሪ አብዲራማን መሐመድ አብዱላሂ ድርድሩን ለማዳበር በቅርቡ ዋሽንግተንን ይጎበኛሉ ተብሎ ይጠበቃል ይህ በእንዲህ እንዳለ የሶማሊያ የፌዴራል መንግስት በበኩሉ ዋሽንግተን ለሶማሌላንድ እና ፑትላንድ ራስ ገዝ ግዛቶች እውቅና እንዳትሰጥ በኤደን ባሕረ ሰላጤ ወደቦች ላይ ልዩ የኦፕሬሽን ቁጥጥር ብትወስድ የድርድር ሀሳብ ማቅረቡን ስፑትኒክ ዘግቧል። ጋዛ። በጋዛ የሚገኘው የአልአህሊ ሆስፒታል የተፈጸመበት ጥቃት ከአገልግሎት ውጭ መሆኑ ተገለጸ። ሰኞ ጠዋት ከሆስፒታሉ ለቀው እንዲወጡ ትዕዛዝ እንደተሰጠና ትእዛዙን ተከትሎ ጥቃት መድረሱን ነው የዓለም የጤና ድርጅት የገለጸው። ድርጅቱ ከሆስፒታሉ ዳይሬክተር ደርሶኛል ባለው ሪፖርት መሰረት በተፈጠረው ግርግር የሕክምና እርዳታ ማግኘት ባለመቻሉ አንድ ልጅ ህይወቱ ሲያርፍ በሆስፒታሉ የድንገተኛ ክፍል የላቦራቶሪ እንዲሁም የድንገተኛ ጊዜ የጭረር ማሽኖች እና መድኃኒት ክፍሉ ወድመዋል። ሐምሳ ህመምተኞችን ወደ ሌሎች ሆስፒታሎች ለማዘዋወር መገደዱ የተገለጸ ሲሆን አርባ የሚሆኑ ጽኑ ህሙማን ግን እዛው እንዲቆዩ ተደርጓል። በዓለም አቀፍ የሰብአዊ መብት ድንጋጌ መሰረት ሆስፒታሎች ከአደጋ የመጠበቅ መብት አላቸው ያለው የዓለም ጤና ድርጅት በጤና ተቋማት ላይ የሚደርስ ጥቃት ሊቆም ይገባል ብሏል። የተወደዳችው የሞርስ ኮሚኒኬሽን ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች ቤተሰብ እንድናፈራ ስላደረጋችሁን እናመሰግናለን። አርእስተ ዜናውን በድጋሚ እናስታውሳችሁ። በሶማሌ ክልል ርዕሰ መስተዳደር አቶ ሙስጠፌ መሐመድ የተመራ የሰላምና ጸጥታ ዙሪያ ላይ ትኩረቱን ያደረገ ውይይት መካሄዱ ተማሪዎች ወደ ትምህርት ቤት ስልክ ይዘው እንዳይሄዱ ለማድረግ እንቅስቃሴ መጀመሩን በትግራይ ካሉት 68 ማደያዎች አራት ያክሉ ብቻ ነዳጅ የሚገኝባቸው ሲሆኑ በመቀሌ ከተማ ካሉት 15 ማደያዎች ሁሉም ስራ ማቆማቸው ከአገር ውስጥ፣ ከውጭ ደግሞ ሶማሊላንድ ለአሜሪካ ስትራቴጂክ ቦታዎችን በመስጠት ከአሜሪካ እውቅና ለማግኘት እንደምትፈልግ መገለጿ። በጋዛ የሚገኘው የአልአህሊ ሆስፒታል በተፈጸመበት ጥቃት ከአገልግሎት ውጭ መሆኑን የተመለከተ መረጃ ወደ እናንተ አደረስን። ከዜናው ጋር እየው ደመቀ አብሬያችሁ ነበርኩ። በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ ረቡዕ አር ወደ እናንተ ሲደርስ የነበረው የዕለት ሰኞ የሞርስ ዜና የስካሁኑ ነበር። በቀጣይ በረቡዕ የሞርስ ዜና እንገናኛለን። እስከዚያው ድረስ ጤና ይስጥልኝ።